ከጎፋ ተፈናቃዮች ጉሮሮ የተነጠቀው ስልሳ ሚሊዮን ብር። ከጥቂት ወራት በፊት በደቡብ ኢትዮጵያ ጎፋ ዞን የንጹሃን ምድር ተከፈተች። በገዜ ጎፋ ወረዳ ኬንቾ ሻታ ጎዝዲ ቀበሌ ምድሪቱ ተሸራታ፣ በመቶች የሚቆጠሩ ሰዎችን ከነሙሉ ልማቸው እና ቤተሰባቸውን ቀበረች። በህይወት የተረፉት በቅጽበት ቤት አልባ፣ ንብረት አልባና ከሁሉም በላይ ደግሞ ወዳጅ አልባ ሆኑ። ያን ቀን የተፈጥሮ ቁጣ የፈጠረው ጠባሳ በህዝቡ ልብ ውስጥ ለዘላለም የሚኖር ቁስል ጥሎ አለፈ። ከዚህ አሰቃቂ አደጋ በኋላ ግን የኢትዮጵያ ህዝብ የተለመደ ርህራሄና አብሮነት ታየ። ከአራቱም የዓለም ማዕዘናት ኢትዮጵያውያንና ትውልድ ኢትዮጵያውያን ለጎፋ ወገኖቻቸውን ባቸውን በእርዳታ አበሱ አለንላችሁ የሚል ድምጻቸውን በገንዘብና በቁሳቁስ ገለጹ። እናቶች ካጡት ልጆቻቸው እጅ የቋጠሩትን፣ ወጣቶች ከላባቸው ያገኙትን፣ ባለሀብቶች ከትርፋቸው ቀንሰው በምድር ያለው ሁሉ ተደረገ። በድምሩ ከ60 ሚሊዮን ብር በላይ ለተፈናቃዮች ወገኖቻቸው መቋቋሚያ የሚሆን ገንዘብ ተሰበሰበ። ይህ ገንዘብ ተራ የገንዘብ ክምር አልነበረም። እያንዳንዱ ሳንቲም የተስፋ የህብረትና ዳግም የመኖር ቃል ኪዳን ነበር። በተስፋ መቁረጥ ድቅድቅ ጨለማ ውስጥ ለነበሩ ተፈናቃዮች ይህ ገንዘብ የነገን ብርሃን የሚያሳይ ችቦ ነበር። ነገር ግን የሰው ልጅ ሕሊና ቢስነት ከምድር መንሸራተት የከፋ አደጋ ሊሆን እንደሚችል ማን አሰበ? ተፈናቃዮች በጊዜያዊ መጠለያ ውስጥ ሆነው የዚህን እርዳታ መምጣት ሲጠባበቁ በአዲስ አበባ ከተማ ጥቂት ግለሰቦች ሌላ ዕቅድ አውጥተው ነበር። የህዝብን ገንዘብ ባደራ የተቀበሉ የመንግስት ሰራተኞችና ኃላፊዎች ይህንን የተስፋ ገንዘብ ወደ ግል ኪሳቸው ለማስገባት ተንቀሳቀሱ። የ60 ሚሊዮን 276383 ብር የሙታንና የተጎጂዎች ገንዘብ ለመዝረፍ ወሰኑ። ዘዴያቸው እንደ ድርጊታቸው ሁሉ የጨከነ ነበር። ከዚህ ቀደም ተሰርቶ የተሰረዘ የባንክ ቼክ በመጠቀም ገንዘቡን ከንግድ ባንክ ሸገር ቅርንጫፍ ለማውጣት ተንቀሳቀሱ። የተጎጂዎችን እንባ ገና ሳይደርቅ፣ የተፈናቃዮች ጩኸት ገና ጆሮ ላይ እያስተጋባ፣ እነዚህ ግለሰቦች የዚህን ህዝብ ሀዘን ወደ ግል ጥቅማቸው ለመቀየር ሲዶሉት ነበር። ነገር ግን እውነት መች ተቀብራ አትቀርምና ለጎፋ ዞን አስተዳደር በደረሰው ጥቆማ የጸጥታ አካላት ክትትል ማድረግ ጀመሩ። ሌቦቹ ገንዘቡን ከባንክ ለማውጣት የመጨረሻውን እንቅስቃሴ ሲያደርጉ እጅ ከፍንጅ ተያዙ። ከአዲስ አበባ ፖሊስ ቁጥጥር ስር ሲውሉ የዘረፋው እቅድ ለጊዜው ከሸፈ፣ ገንዘብ ተረፈ። ነገር ግን እምነት ተሸረሸረ። ተጎጂዎች በተፈጥሮ አደጋ ብቻ ሳይሆን በሰው ልጅ ክህደትም ጭምር ሰለባ ሆኑ። ሊረዷቸውን በተቀመጡ ሰዎች ሊዘረፉ እንደነበር ሲሰሙ በልባቸው ውስጥ የነበረው ቁስል እንደገና ተመረቀዘ። የጎፋ ዞን መንግስት ኮሚኒኬሽን የተጠርጣሪዎችን ብዛትም ሆነ ማንነት ለጊዜው ይፋ አላደረገም። ምርመራው እንደቀጠለ ነው። ነገር ግን ይህ ክስተት አንድ መራራ እውነትን አሳይቷል። አንዳንድ ጊዜ ከሚታይ የተፈጥሮ አደጋ ጀርባ የማይታይ የህሊና መቸራተት መኖሩን። ይህ ታሪክ የ60 ሚሊዮን ብርን የማዳን ብቻ ሳይሆን በሚሊዮኖች የሚቆጠሩ የህዝብ እምነት ለመግዳት ስለተደረገ ሙከራ የሚናገር አሳዛኝ ምዕራፍ ሆኖ ተመዝግቧል። በመዝናናት ላይ የነበረው የ23 ዓመቱ ኢትዮጵያዊ ህይወቱ አለፈ። እሁድ እለት አቤኔዘር አደፈስ አሰፋና ጓደኞቹ ወደ ቨርጂኒያ ባህር ዳርቻ የተጓዙት ለመዝናናት ነበር። በስፍራው ከደረሱ በኋላ በባህር ዳርቻው ላይ መዋኘት ጀመሩ። የሁሉም ወደ ቨርጂኒያ ቢች የተጓዘው ሁሉ የሚያደርገው የተለመደ ተግባር ነው። ነገር ግን የእድል ነገር ሆነና የተምዘገዘገ የመጣው ማዕበል የ23 ዓመቱ አብኔዘር ላይ አረፈ። ከዚያም እንዳመጣጡ ሁሉ መልሶ ይዞት ሄደ። በስፍራው የነበረች አንዲት አሜሪካዊት ዋናተኛ ተከትላ በመሄድ ልታድነው ሞክራ እንደነበር ኤቢሲ ቴሌቪዥን ባቀረበው ዘገባ አስረድቷል። ነገር ግን የማዕበሉን ግፊት መቋቋም ተስኗት ሙከራዋ ሳይሳካላት ቀርቷል። ከዚያም በኋላ ተደውሎ የአደጋ ሰራተኞች በአካባቢ ተሰማርተው ፍለጋ ማድረግ ጀምረው ነበር። እሑድ ዕለት እስከ ሌሊት ድረስ በዋናተኞች በጀልባዎች፣ በድሮኖችና በሄሊኮፕተሮች የታገዘ ፍለጋ ቢከናወንም ይህ ወጣት ግን ሊገኝ አልቻለም። በመሆኑም በአካባቢው ሰዓት አቆጣጠር ሰባት ሰዓት ይህም ላይ ፍለጋው እንዲቋረጥ መደረጉን ዘገባው አስታውቃል። በንጋታው ማለትም ትናንት ሰኞ ጠዋት ላይ እንደገና ወጣቱ ፍለጋ የሚደረገው ጥረት በባህሩ ውስጥ ተቀጥሎ ነበር። ለሰዓታት ያህል በተደረገው ፍለጋ ምንም አይነት ድንጭ ሳይገኝ ከቆየ በኋላ ከሰዓታት በኋላ የወጣቱ አስከሬን ከባህር ዳርቻው ላይ ወድቆ ሊገኝ ችሏል። ወጣቱ አቤኔዘር ወደ አሜሪካ ለመግባት ሲል የተለያዩ ሀገራትን ያቆራረጠ ሲሆን በመጨረሻም ሜክሲኮ እንደነበር ለመረዳት ተችሏል። በቅርቡ አሜሪካ ከገባ በኋላ የስራ ፈቃድ አግኝቶ ህልሙን እያሳካ ያለ ይህ መጥፎ እድል እንደገጠመው ቤተሰቦቹ ተናግረዋል። ይህ በእንዲህ እንዳለ ለኤቢሲ ቴሌቪዥን አስተያየት የሰጡ ሰዎች እንዳሉት ፖሊስ የአደጋው ጥሪ ከደረሰው በኋላ በፍጥነት ግብረ ምላሽ አለመስጠቱን ተችተዋል። የአደጋ ጊዜ ሰራተኞች በስፍራው የደረሰው የደረሱት ከሰላሳ ደቂቃ በኋላ መሆኑን የተናገሩት በቦታ የነበሩት እነዚህ አስተያየት ሰጪዎች በፍጥነት ቢደርሱ ኖሮ አብነዘር የመጥፋት እድል ኖረው እንደነበር አስታውቀዋል